አላህ አይወድም። የቻለ ሰው ማገዝ መብቱ ነው፣ ያልቻለ ሰው አለማገዝ፣ ማገዝ መብቱ ነው። ግን ለምን አስተማራችሁ ብለን አንልም። እኔ ወላሂ በጣም ስለ ከፋኝ ነው። እኔ የከፋኝም ምንድን ነው ሰሞኑን ያሉት ነገሮች ሁለት አስራ ሁለት ሚሊዮን ያልከው ማህይብ ደፋር ነው አሉ አተ ለምንድን ነው? አስራ ሁለት ሚሊዮን መስጅድ ልትሰራበት ነው? የመስጅድ ምንጣፍ ልገዛበት ነው? መስጅድ ልታሰራበት ነው? ቁርአን ልትገዛበት ነው? ልታስቀራበት ነው? ህብዝ ማዕከል ልከፍትበት ነው? የታመመ ልታሳክምበት ነው? ለምን ነሺዳ በሚል ጭው ልዘፍንብን? ከእኛው ለእኛው ጆሮ ማደንቆሪያ ለእኛው እኛው እንስጥ። ይህ ምን ገጣባ ነው? በእናትህ ከማንም ጋር መጥፎ ነገር አንተ ማንዳ ትመላለስ ላኢላሃ ኢለላህ መሐመድ ረሱሉላህ ያላችሁ ወንድማችን ሙአዝ ሀቢብ ምን አድርግ ብላችሁ ነው እናንተ የምትናገሩት? ወንዶችም ሴቶችም ኡስታዞችም አንድ ሰው ሳይቀር ወጥቶ ሰሞኑን እየሰደቡ፣ ሀባይቢ እዚህ ጋ ሙአዝ ምንድነው እንደዚህ ያስደነገጠው? እሱን በኋላ ነግራችሁ። ፈመን ሸረሀላሁ ሶድራሁ ሊልኢስላሚ ፈሁወ አላ ኑሪን ሚረቢህ አህለን ወሰህለን መርሐበን። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ድና፣ የተከበራችሁ ሰላም። ዛሬ እንግዲህ ለየት የሙአዝ ሀቢብ ጉዳይ ነው። በዛ ጉዳይ ላይ እንግዲህ ከመግቢያ እንደተመለከታችሁት አሲያ አስተያየት ሰተበታለች። ለማንኛውም በቅድሚያ እንግዲህ እጅግ በጣም አመሰግናለሁ። አርባ ሺህ ሰብስክራይብ ገብተናል። ማሻላ ማሻላ፣ ገና ከዚህም በላይ እናድጋለን። እንደስከ ዛሬው ያው እንትን ይሄ ሪያክሽን ቪዲዮ አልሰራም። ምክንያቱም ደግሞ ማብራት የለም ትን ሊዘጋብኝ ነው፣ ፓወር ባንክ የራሱ ላይቱ ይጠፋብኛል። ስለዚህ አሲያ በሙአዝ ሀቢብ ጉዳይ ላይ እያለቀሰች ሁሉ ነው የሰጠችው አስተያየት ምንድንነው ለምንድነው ደባብሳ ለማለፍ የሞከረችው? በጣም ያስገረመኝ ደባብሳ ለማለፍ የሞከረችው ነገር 12 ሚሊዮን ብር ጠይቋል። ሁላችሁም ታውቁታላችሁ እንግዲህ ስቱዲዮ ለመገንባት ያው ሽርክና፣ ይሄ ቢድዓን ለማስፋፋት ጭምር ማለት ነው፣ ያጀማ ለኡማው ይጠቅማል በሚል እና በጣም መነጋገሪያ ብዙ ሰዎች እየተቃወሙት አንዳንድ ሰዎች እሱ ደግሞ የሚደግፉ ሰዎች እየደገፉት ያለበት ሁኔታ ነው። በሱ ዙሪያ እንግዲህ መልዕክት አስተላልፋለች። ጭራሽ በቃ ደባብሳ ለማለፍ የሞከረችበት እሱ እየሰራ ያለውን ነገር ትክክል ነው ብላም ለመናገርም ከበዳት። አይደለም ብላም ለመናገር የከበዳት ነገር አለ። እስኪ እንመለከትና በዛ ጉዳይ ላይ ሀሳብ እንሰጥበታለን። አስቤት እንዲነሽ አሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱ ተዓላ ላቸው ማቶች ወንድሞች እንዴት ናችሁ? ደህና ናችሁ? አልሐምዱሊላሂ ረብ አለሚን እንኳን ደህና ቆያችሁን። እኔ የተወሰነ ነገር ለማለት ነው ማለት ነው አይቺ ዝምብል ያለ ነው ዙል ሕጃ ላይ ስለሆነ አላሁ ረቡል ዕዛ አይወድም። ማለት የፈለኩትኝ መዋጮ ለብዙ ሰው ታዋቷል እስከ ዛሬ አላሁ ረቡል ዕዛ ይቀበል፣ እነሱም ኸይር የሚሰሩበት ያርግላቸው። አንተ ደግሞ በራስህ መተህ ይሄንን ብለህ አልክ። በዚህ ነገር ላይ ከጎኔ ቁሙ አልክ። የሚፈልግ ሰው መቆም ይችላል። የማይፈልግ ሰው አለመቆም መብቱ ነው። ያለነው በአላህ ስብሓንሁ ወተዓላ ዘንድ ኸይር ስራ የሚወደድበት ቀናቶች ላይ ነን ያለ ነው ማለት። ወንድማማቾች ሲሰዳደቡ ወይ ደግሞ ክፉ ንግግር ሲነጋገሩ አይቼ ዝም እንዳልን ብዬ ነው አላህ በሚያውቅ የገባሁት። ምክንያቱም እኔ የምትሰራውን ነገር ገብቼ እዛ ቦታ ላይ አላየሁም አላውቅም ግን አላህ አይወድም። የቻለ ሰው ማገዝ መብቱ ነው፣ ያልቻለ ሰው አለማገዝ መብቱ ነው። ግን ወንድምና እህትማማቾች በዚህ ደረጃ አደባባይ ላይ ህዝብ በሚያዩ ደረጃ ከፍ ዝቅ እየተደራረግን ዙልሕጃ ላይ ባለንበት ደረጃ ላይ አላህ አይወድም። እንደው የት እንደሚያውሉት ለማይታወቅ ለብዙ ሰዎች እንኳን መዋጮ ተደርጓል። እስልምና ላይ ሙስሊም ክርስቲያን ተብሎ አይደለም። አዎ ሽርክ ላይ ያለ ነገር የምትናገር ከሆነ እሱን ማስተማር ግዴታ ነው። ለምን አስተማራችሁ ብለን አንልም። እኔ ወላሂ በጣም ስለከፋኝ ነው። እኔ የከፋኝም ምንድን ነው ሰሞኑን ያሉት ነገሮች፣ እርስ በእርስ የሚከሆነው ነገር አላህ ያይናል። አላህ አይወድም። እኛ ከአላህ ሱብሓነሁ ወተዓላ ረሕመት ምንፈልግ የሱባሮች ነን። አዎ የምትሰራው ስህተት ካለ ልትመከር ይገባል። አያግሪ እስማማለሁኝ። ግን አንድን ወንድምን ልክ ለስንት ኧረ ለሌላ መምናት ተከታዮች እርዱ ብሎናል ዲናችን የምትሰራውን ኸይር የምትሰራበት አላህ ያድርግልህ። ከማንም ጋር መጥፎ ነገር አንተ መንዳ ትመላለስ ላኢላሀ ለላህ መሐመድ ረሱሉላህ ያላችሁ ስህተት ነው የሚሰራው ብላችሁ ካላችሁ መምከርም ትችላላችሁ፣ ዱአም አድርጉለት። እኔ ከራሴ ላይ ያለውን ነገር ለመናገር ነው። እኔ ወንድሜ ነ እኔ ጋ ብዙ ሰዎች ብዙ እርዳታ ሲሰበሰብ እኔ የትኛው አቂዳ ነው ብዬ አውርቼም ጠይቄ አላቅፍ። ወንድሞቼ ናቸው እህቶቼ ናቸው፣ መሻየኮችም ቢሆኑ ማለት ነው። አላህ ያያለ ይህንን ሁሉ እኮ? ስብሓነሁ ወተዓላ ብዙ ነገሮች ተደርገዋል፣ አይደለም አደባባይ ላይ ህዝብ እያየው። አላሁ ስብሓነሁ ወተዓላ የሚወደው ላይ ያበርታን ያለ ነው። ዙል ሂጃ ላይ ነው። ለአላህ ብላችሁ እናንተ እዚጌ የተሰበሰባችሁ ዒልም ያላችሁም ሰዎች አላችሁ። አፉ ብላችሁ የምትሰሩትን ስራ ቀጥሉ።

አላህ አይወድም፣ ወላሂ አላህ አይወድም። እሱ ዘንድ ኸይር ስራ ሰርተን ወደ እሱ እንድንቀርብ እንጂ እርስ በርስ እየተነቋቆረን አላህ አይወድም። ሁለት ወንድማማቾች ተጣልተው ጾመኛ ሆነው ስራቸው ቢቀርብ አያየውም አላህ እኮ ሱብሓነሁ ወተዓላ አይደለም፣ አያየውም። አሁን ደግሞ በዑማ ደረጃ እንደዚህ አይነት ነገር መነጋገርን አላህ አይወድም። አንተም ማዕፉበን እህቶቼ፣ ወንድሞቼም ከስርም ያላችሁ ያለንበት ታይሙ፣ ሰዓቱ፣ ጊዜው አላህ ስብሓንሁ ወታላ ኸይር ስራችንን የሚወደድበት ነው። አላህ ብላችሁ እናንተም አፉ በሉ። ይህም ብቻ ለማለት ነው የገባሁት። አብሽር ሙዓዝ ወንድሜ፣ አላህ ስብሓንሁ ወታላ እሱ ዘንድ የሚወደደውን ስራ ለአንተም ለሁላችንም ገር ያርግልን። ከሚጠላው ነገር ሁላችንንም አላህ ይ በዚህ ሰዓት የሚሰማን የሚያየን ጌታችን እሱ ዘንድ ከሚያስቆጣ ስራ እና ከሚጠላው ነገር ሁላችንም አላህ ያድርጋል። አፉ በሉኝ እሺ አረዘምኩባችሁ ዕልም ያላችሁም ሰዎች ተቀምጣችኋል ለአላህ ስትሉ አፉ በሉኝ እኔ ይችን ብቻ ለመናገር ነው ሙአዝ ምክንያቱም ወንድሜ ቃላቶች ሰውን ይጎዳሉ ንግግሮች ሰውን ያማሉ አላሁ ረቡ ልዛ ደግሞ ሱብሃነሁ ወተዓላ ማንም ይሁን ማንም ከፍ ዝቅ አድርገን ሰውን እንድንናገር አልተነገረንም ዳዋ ይደረጋል ጥሪ ይደረጋል ቁርአንም ላይ አላህ ሱብሃነሁ ወተዓላ እንኳን ወንድማማጮች ነን ሙስሊሞችም ምንድን ነው ያለው ሱብሃነሁ ወተዓላ ወቁሊል ሐቅ ሚን ረቢክ

የጀመርሽውን እንትን ያው ብዙ ሰዎችም ስላሉ አሶ እኔ ቤተሰቦችም ስላሉ የተጀመሩትን የበጎ አድራጎትና ያሉትን ነገሮች በዚህ አጋጣሚ እንዲሳተፉ አንቺ ቤት መጥተውም እንድታስተላልፍላቸው ያለውን ነገር ማለት ነው። እንግዲህ ቪዲዮን ተመልክተናል። ያጀም ታውቃላችሁ። ሱብሃነ አላህ ስራ ሁለት ሚሊዮን ብር ነው የጠየቀው ምንድን ሽርክና ቢዳ ለማስፋፋት ስቱዲዮ ለመገንባት በየመስጅድ በየገጠሩ ስንት መስጅድ የሌለበት ቦታ አለ። ያ ጀማ ሱብሃነላህ፣ ስንት የተጀመሩ መስጅዶች አሉ። እነሱ ማለቅ ያለባቸው በጣም ሁላችንም እናቀል። እንዲሁም ደግሞ ስንት በየገጠር አማካከሉ ቁርአን ያልተሰራጨበት ቦታ አለ። እድሜ ልካችን የምንደሰትበት፣ እድሜ ልካችን መልካም ስራ የምንሰራበት፣ እድሜ ልካችን ከይር ስራ የምንሰራበትን ብዙ ከይር የሚያሸምቱ ውሃ ጉርጓድ ለማስቆፈር አይደለም፣ መስጅድ ለማስገንባት አይደለም ገንዘብ የጠየቀው። የተለያዩ ልጆች አሉ፣ እንመለከታለን። እነሱ ነው እና ልንጠነቀቅ ድጋሚ እንደማንሻወድ ሁላችንም እናውቃለን ብዬ አስባለሁ። አንዳንድ የምደግፉ ሰዎች አላችሁ ቆም ብላችሁ ልታስቡ ይገባል። አሲያም ደባብሳ ለማለፍ ነው የሞከረችው በዚህ አሁን በእርግጥ እሷ የሆነ ፓርት ፓርት ላይ ልክ ናት። በጣም ተወዳጁ ቀን ነው ስብሃና አላህ። በዚህ በቀን ውስጥ በዚህ በተወዳጁ አላህ በሚወዳቸው ከዱንያ በላጩ ቀን ውስጥ መጨቃጭቅ፣ መነታረክ እንደዚህ እንደዚህ መባባል የለብንም። ግንስ እያደረገ ያለው ነገር ልክ ነው ብላታስ ደባብሳ ለማለፍ ሞክራለች። መወሰን ከብዷታል። ነገር ግን ሁላችንም ግልጽ ነው ለሁላችንም ብዬ አስባለሁ። እና ብዙ መልካም ስራዎች የሚሰሩ አሉ። ይሄን እዚህ ገንዘብ ላይ እያንዳንዳችን አምስት ሳንቲም ብንጉሎ ሳንቲም ብንጥል ብናሰባስብ ብናከማች ዋላሂ ነገ አላህ ፊት እንጠይቃለን። ሞትን ራሱ አናርፍ ማለት ነው ሁሌም ወንጀል አስባችሁታል። ስብሀና አላህ፣ ይሄ ያለን ወንጀላችን ራሱ ይበቃናል። አይደለም ሞትን ቀርቶ የማይቋረጥ ወንጀል የማይቋረጥ ግን አጅር ማገኘት እንችላለን በገንዘባችን ማለት ነው። እና ገንዘባችን መልካም ስራዎች እንስራበት ለማለት እወዳለሁ። እያደረገ ያለው ነገር ትክክል አይደለም፣ ሁላችንም እናውቃለን ይህን ነገር ደግሞ ልንደግፍ አይገባም ብዬ አምናለሁ። እንሻአላህ በዚህ ጉዳይ ላይ ሀሳባችሁን እንሰጡበታላችሁ ብዬ ተስፋ አድርጋለሁ። የተለያዩ ቪዲዮዎች አሉ እነሱ እንመለከታለን። እኔ ከወዲሁ ልሰናበት። ወሰላሙ አለይኩም ወረህመቱላ ወበረካቱ። ያው ማብራሪያ ያለ ነው እንጂ ቆንጆ ቆንጆ ቪዲዮዎች አዘጋጅቼ ነበር። ነገ እንሰራለን፣ የተለያዩ የምንማማርበትን ቪዲዮ ማለት ነው እና አርባ ሺህ ገብተናል አወዳችኋለሁ መልካም። አስራ ሁለት አስራ ሁለት ሚሊዮን ያልከው ማህይብ ደፋር ነው አሉ አተ፣ ለምንድን ነው አስራ ሁለት ሚሊዮን? መስጅድ ልትሰራበት ነው? የመስጅድ ምንጣፍ ልገዛበት ነው? መስጅድ ልታሰራበት ነው? ቁራን ልትገዛበት ነው? ልታስቀራበት ነው? ሂብዝ ማዕከል ልከፍትበት ነው? የታመመ ልታሳክምበት ነው? ለምን ነሽዳ በሚል ጭዌ ልዘፍንብን ከኛው? ለኛው ጆሮ ማደንቁሪያ ለእኛው ለኛው እኛው። ይህ ምን ገጣባ ነው በናት። አንተ አታፍርም እንዴ በናት። እንዲህ ትንሽ እንኳን አይደብራችሁም ጭራሽ ብላችሁ ብላችሁ ደግሞ በዚህ መጣችሁ። ነሺዳ ብላችሁ መዝፈናችሁ ኖርማል አድርገን ትተነዋል። አንሰማ። ጭራሽ ደሞ ከኛው ኪስ ኛው ልታድኑ ቁር ነው ምንድነው የሚሻላችሁ? ያ ደሞ ሰደቃ አድርጉ። አረ፣ እራስህን ነበር ሰደቃ ማድረግ ደሞ እንሰብስብልህ ተሰብሰብ፣ እራስህ እባክህ። መጀመሪያ ገጣባ ውጣ፣ ከዚህ ውጣ። ወንድማችን ሙአዝ ሀቢብ ምን አድርግ ብላችሁ ነው እናንተ የምትናገሩት? ወንዶችም ሴቶችም ኡስታዞችም አንድ ሰው ሳይቀር ወጥተው ሰሞኑን እየሰደቡት ምን እያሉት ምን አድርግ ብላችሁ ነው እናንተ እሱ የጠየቁ አስራ ሁለት ሚሊዮን የኢትዮጵያ ብር ብቻ ነው የጠየቁ እሱም ደግሞ ስቱዲዮ ለነሺዳ ነው የፈለገው ለሌላ ነገር አይደለም ብላችሁ የምትናገሩ ሰዎች ሙኣዝ ሀቢብ ብዙ ትልቅ ጥፋትን ያጠፋው ምክንያቱም ሽርክ ነው እያስፋፋ ያለው

እሱን መካድ። ስለዚህ ወንድማችን ሙአዝ ሀቢብ ትልቅ ጥፋት ነው እየሰራ ያለው። ይህ ሚኒስትር የሆነው እንትን የሚገነባው ቁርአን ይቅራ። አላህ ሁለት ነገር ሰጥቶታል፣ ውብ ያለው ፊትና ቤዛ ያለው ድምፅ፣ አላህ ወፍቆታል። ቁርአን ቅራበት ብሎ አላህ ሊፈራው ይገባል። ወንድማችን ሙአዝ ሀቢብ፣ እባክህ ና ወደ ተውሂድ ከሽርክ ውልቅ ብለውጣ አትዝፈን። ዘፈን እንደው ከአንተ መንዙማና ዘፈን የሚመረጠው ዘፈን ነው፣ ምክንያቱም ያንተ ሽርክ አለበት። ሐባይቢ እዚህ ጋ መዋዘን ምንድን ነው? እንደዚህ ያስደነገጠው እሱን በኋላ እነግራችኋለሁ። ግን የሚገርመው ነገር አሁን ግፉ እንደሚከፍተው አዋጡልኝ፣ ኢሮፕና አሜሪካ ያላችሁ እያለ ነው። ለማንኛው ሰምተ ነው ምንተ ናቸሁ ድጋፋችሁ እንድታሳዩን ብዬ ጎፈንድሚ በኢሮፕ የሚገኙ ወንድሞች ከፍተዋል። በመላው ዓለም የምትገኙ ትውልደ ኢትዮጵያውያን፣ ኸይር ሥራ መሥራት የሚያስደስታችሁ፣ የመንዙማ አፍቃሪዎች፣ የሥራዎች አድናቂዎች የጥሬን ያቀረብኩት ለእናንተም በዚህ ጎፈን ድሚ ድጋፍ አጠገቤ እንዳላችሁ አይዞ በርታ አብሽር ወንድማችን ብላችሁ ከጎኔ ድጋፋችሁ እንደምታሳዩኝ ተስፋ አድርጋለሁኝ። ማታ ላይ ይቀጥላል። ጥሩ ሁኔታ ላይ ያለ ነው። የሚያሳፍር ነገር ይዘን አልመጣንም። መስችል ለማስገንባት ነው ወይስ ቢዕር ጉድጓዱ ሀል ታስቆፍርበን ነው ወይስ ለተሕፍዝ አልቁርአን የሚሆን መድረስ አልታስክነበ ነው? ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ወበረካትሁ ሙስሊም ወንድሞቼ እህቶቼ ይህ ግለሰብ የሙዚቃ ማቀናበሪያ ስቱዲዮ ለመገንባት እርዱኝ እያለ ነው። ምን ነው የነ ኤፍሬም ጠበባቸው? እንደ ከነ ኤፍሬም እኮ ሁሉንም ወስዳችሁታ ታን እኮ ሁሉንም ሀታ የግጥማቸውን የነ ኤፍሬም ግጥም እንኳን እኮ ወስዳችሁታል። በጀማዓ ማለትን ትላክሲካልን ማጨብጨብ ማጨብጨብ በእስላም የሴቶች መለያ ነው የሴቶች ነው። በአያድ እንኳን ቢሆን ሴቶች እንዲያጨበጭቡ ነው የተፈቀደ። ወንድ ያጨበጭበ የሴቶች ኸሳኢስ ነው። ጭብጫቦት ማለት ጭብጫ የሴቶች እንኳን አልቀራችሁም ሰዎች ማለት ነው። የእናንተ እስላማዊ ነሽዳ የምትሉትን እስላም አያውቀውም። እስላም እናንተ ከምታደርጉት ነሽዳ የጠራ ነው። ተመልከቱ፣ ምን ይላል? አልሀምዱሊላህ ሽኩር ገለታ ከላይም ከታች ከየት እንዴታ የጠራው ጌታ። ይህ አላህ ሱብሓነ ተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አም አሚንቱ መፊስ ሰማ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ ሱብሓነ ተዓላ ከሰማያት በላይ ነኝ ከፍ ብያለው እያለ ይህ የአሕባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አደለም ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በብዙ ሙዚቃ ማሳያታጅቦ ሽርካ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር 20 ሚሊዮን ምንም ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት፣ ፋጤ ነው ፋቴ ይሁን የሚባል ስቱዲዮን ገነባለን እያሉ እንደሰማችሁት ነው። እኛ ገንዘብ አልተረፈንም፣ ለሙዚቃና ለፈሳድ ለሽርክ ገንዘባችን የምናፈሰው። ለማንኛውም እዚህ ጋ እንደምትመለከቱት ያስዘነገጠው ፎቶ ላይፍ ላይ ያለ አንዱ በኮሜንት ምን ብሎ ይጽፍለታል፣ ሙአዝ ዱአ አድርግልኝ እኔንም እንደው እንዳንተ አላህ ፈጣጣ እንዲያረገኝ ብሎ ጻፈለት።